አዲስ አበባ ነው ያለሽው ወይስ ውስጥ ውስጥ እ ውስጥ ውስጥ እ አዲስ አበባ ነሽ አይደለ? ወይስ ኧረ እኔ መሀል መሀል ነኝ፣ መሀል ነኝ። አዲስ አበባ መሀሏ ላይ አዲስ አበባ እምብርቷ ላይ ሰው ግን ጣታችሁን አያማችሁም? አይነት ካምንት ይልኮናቸሁ አምሳሽ ጊዜ ምን ጽፉት። ደግሞ እኮ ስማ፣ ኮፒ ፔስት እኮ አያስችላቸው። ኮፒ ፔስት አያርፉም። ዝም ብሎ ነው የሚጽፉት፣ እየደጋገሙ ይጽፉታል። አይኖ አይደግማችሁም። አበሻ ግን ወይ ምን እንደተረዳው ታውቃለህ። አሁን እኔ ለእኔ ባይዘዌ ለሚዲያ ኖርማል ነኝ። ምንም ነገር የሚያስደነግጠኝ ልጅ አይደለሁም። ግን ስታያቸው ማለት አንዳንዴ የሆነ በቃ የሆነ መንፈስ ይመስሉኛል ታውቃለህ። መንፈስ ኮመንት ላይ ያሉት መንፈስ እግዚአብሔርን፣ መንፈስ በቃ መንፈስ። እዚህ ጋር ይመጡና የሆነ ነገር ይሉና እዛ ጋ ሄዶ ደቡብ ሲሰድቡ ታያለህ። እንዴ አሁን እኮ እኔ ጋ እንዲህ ብለው ጽፎ ነበር፣ ምን ሆኖ ነው ምናምን ትላለ ለራሳቸው ለማዝናናት እኮ ነው። ይመጡና እንዲያለች ነገረኛ እንደሆነ የምታውቀው በኮመንት ሴክሽን ነው። አስ ሌላ ሴክሽን አበሻ ብቻ እንደዚህ ነገር ነገር ነው የሚበሉት። ኮመንቱ ቁጭ ነው። በቃ እንደዚህ ልበልና ይሄን ኮመንቴ ይነበባል። ከዛ በኋላ

ስለተረዳችኝ አመሰግናለሁ በጣም ከልቤ በእውነት። አንቺ ነች እ እኛ እሱን ሰው ተረዳሹ። አይ እኔ ሲያወራ ለመሰለ እኔ እግዚአብሔር ምስክሬ ነው። በቃ ገብቶኛል። ቪዲዮ ሳያየው ብቻ የተወራውን ነገር እንዳወራ እግዚአብሔርን በጣም እርግጠኛ ነኝ። ምክንያቱም እንዳወራሩ ሲተቻ አየዋለሁ፣ ሲናገር እኮ አየዋለሁ። አይተ ነው። ይህን ቪዲዮ ግን ያወራ አወራሩ እኮ ላይክ በቃ ትክክል አድርጌው ጎርጉሬ ምናምን እኮ የሚመስለው አወራሩ አይተዋል። እንደ ኧረ ፍሬ እንዳረዉ ምን እንዳየው ታውቂያለሽ? አልዋሽሽም። ምን እንዳየው ልንገርሽ። የሆነ ቪዲዮ አይቼ ጂጂ እንደዚህ ስትል ያለች እንደዚህ አድርጋለች፣ እንደ ብዬ ነው በቃ በዛ ነው ሄድኩበት። እኮ እሱን እኮ ነው ምልክ በ እንዲ እና ታዲያ አባቴ ጥላት ምን ሚ አልዋሽሽም። እኔ ትንሽ ሞደርናይዝ የሆንኩኝ ነው። ቁንጣው በጣም ተመችቶኝ ነበር። አልዋሽሽም ሞቅ ብሎት ገብቶ ነው ወደ ውስጥ። ለዛ ነው አይተመቸኝ ግዴ። ታዲያ ወደ ውስጥ ተሰበሰበ በቃ፣ ያንን ረዳት ሳያደርግበት ወደ ውስጥ ፈታ ያልችል። ሎዛ ተማሪ እሺ፣ ከሊያ ተማሪ ሎዛ። ሁሉ ነገር ጦርነት አይደለም። ሁሉም ነገር ቲዲፍ ቲዲፍ አትያልችለ ቦሌዬ ቀላል ዛሬ ገር በጣም በዛ የመጣሁት እኔ እውነት ላይ ገብቼ ሌላ ስነስርዓት ያለው ወሬ ማውራት አልችልም። ግን ባይዘው በጣም ቀልደኛ ቀልድ ይችላሉ። ቀልደኛ ጎበዝ። ግን ጊዜ አልገባም። ቀልደኛ ትመሻለች። በቀን በቀን አስገቡኝ። እስኪ ስዊድን ስንመጣ። ሙናዬ ሙናዬ፣ ቴንኪው የኔ ቆንጆ። ለምንድነው በግ የሚጽፉት ኮመንት ላይ? ምን ማለት ነው በግ? ከበረት ነው የመጡት መሰለኝ፣ እኔ እንጃ። በግ እያረድኩት በግ ሁሌ ስለማርድ ነዋ። እና ዛሬ እንዲያ ምንድን ነው ለመሳብ ምንድን ነው ወይ? ዛሬ አገልግል ዛሬ አገልግል ነው። ዛሬ አገልግል አገልግል አገልግል። ትላንትና ክትፎ ነው፣ ከትላንት ወዲያ ቁርጥ ነበረ፣ ዛሬ ደግሞ አገልግል የተለያዩ አይኔቼ ለሞት እግዚአብሔር አራስ ነው የምትሰሩ። ረ ይባረክ። አሜን አሜን አሜን። ከተበላለች ግን ላይክ እኔ እንዳንቺ ልጀምር ነው እዛ በዕጣን እያጨትኩ ምግብ እየበለው ምናምን ዩቱብ ልጀምር እያስብኩ ነው። በደስታ እንቀበልሻለን፣ ሎዛዬ ስትመጪ። ግን ተቃራኒው ነሽ። ተይ እሺ ማለት ተቃራኒ ነዋ ንግግር ተቃራኒ ነ ተቃራኒ ንግግር ስትሆኝ በቃ ወይ ሊያም ብለሽ ቀጥቅጠሽ ነ ዩቱብ ላይ ምታገኙ ሰብስክራይብ የምታገኙ የእውነት ቁም ነገር ስነግርሽ ልክ ዩቱብ ላይ ተቃራኒ የሆነን ሰው ስትአብሱ እንደዚህ ፐብሊክ ላይ ያለን ሰው ተቃራኒ የሆነች መጥተሽ በቃ ለዛች እንትኗን ለመ- ለመሰብሰብ ብለሽ ተቃራኒ የሆነች ስትናገሪው ሰው ከአንዳንድ ነው ሰብስክራይብ የሚያደርግሽ። ግን በመልካም ነገር ምትሽ ሰብስክራይብ አድርጉኝ ብትያቸው ኔቨር አያረጉሽም። በፍጹም በፍጹም አያረጉሽም። ለምንድን ነው ግን እሱ ነገር? ሊያ ታዝበት አቃለሁ። መጥፎ ነገር በጣም ነው። ሰብስክራይብ ሳታ ነው ሰብስክሪፕሽን የመጣው። ደህና ነገር እያወራ ዞር ብሎ አላዩንም ዞር ብሎ እኔ አሁን ገብቼ የሰላም ሳወራ ቤቴ ሰው አይመጣም ልክ መሳደብ ሲጀምር 2003 ሰው ነው ድር ብሎ ይመጣ ሊያ ስንት ዓመት ሞላሽ ዩቲዩብ 2016 ነው ጀመርኩት ግን አሁን ነው ከወለድኩ በኋላ ነው ዩቲዩብ ላይ መስራት የጀመርኩት ፌስቡክ ላይ ነበርሽ መጀመሪያ ትዝ ይለኛል ሊያ ኦኬ ኦኬ ኦኬ ዩቲዩብ ከባድ ነው ላይክ ማን እኮ ዩቲዩብ የከፈትኩት መቼ እንደሆነ ተቀየምሽ 2020 ላይ እንዴ አንቺ ማለሽ እንዲሉት ራሱ አላቅም። ዊዝን ፎር ሶስት ዓመት አልፎታል ከከፈትኩት፣ ግን ተጠቅሜበት አላቅም። በቃ እኔም እንዳይቸው ኢንስታግራም ላይ አልጠቀምበትም ነበር። አሁን ኢትዮጵያ ጥቅልዬ ከገባሁ በኋላ ነው ቼክ መስራት የጀመርኩት እኔ ራሴ ይሄው፣ ሶስት ዓመት ማለት ነው። ሶስት ዓመት ከከፈትኩት፣ ግን ቼክ አድርጌውም አላቅም ነበር፣ ግን አሁን ሁሉ ዩቲዩብ ሲል በቃ ለምን አልጀምረውም ብዬ ሁለት ሺ ምናምን ሰብስክራይብ ነበረው። አሁን ሶስት ሺ ከምናምን ደረሰ። እንደውም ዝም ብዬ ዘፈን ምናምን ፖስት እያረኩበት ግን ዘፈን አታረጉበት። አሁን ላይቭ መግባት ጀምራለሁ። ዘፈን ያረግሽውን እንዳለ አጥፊው። እሺ፣ ስትገቢ መስራት ስጀምሪ ለምን አይቀበልማ? ዘፈን አይቀበልሽም፣ ራሱ ዩቱብ አክሴፕት አያረግሽም። ኮፒራይት ነው በቃ ዘፈኖች ምናምን የሰውን ሀገር የተጫኑ የኮፒራይት ህግ ስላለው ልክ መስራት ስትጀምሪ ዲሌት አድርጊው። እንትንሽ የጫንሹን ከዚህ በፊት ያደረግሽን ፕራይቬት ወይስ ሙሉ ለሙሉ ዴሌት? ፕራይቬት አድርጊው ቪው ስላለው ፕራይቬት አድርጊው። አይ በቃ ላይ ብቻ ነው የምንገባበት። አዲስ አጀንዳ መቶልኛል ሰሞኑ። እዚህ ቲክታክ ላይ ማንም ያላወራበትን ነው የማወራው፣ ስለ አንድ ሰው

ሊያ አንቺ ከምንድነው ዩቱብ በጣም አፍላግ ዩ ሰክሰስፉ ያስመጣ፣ ቲክቶክ ያስመጣሽ? ቲክቶክ አልጠቀምም። ቲክቶክም የገፈትኩት እዚህ ሀገር ከገባ በኋላ ኖ ኦልሬዲ ሶስት አመት ሊሆነኝ ሁለት አመት ሆነኝ። እና አልጠቀምም ፌስቡክ እና እንትን ነው ምንድን ነው ስሙ። ዩቱብ ላይ ደግሞ ያው ቪዲዮ አለ፣ ዝም ብዬ እንደዚህ ስደንስ ምናምን ምናምን እለቅበታለው እንጂ አልሰራበትም ነበር በጊዜው ማለት ነው። ከዛም በኋላ ሁሉም በቃ ሁሉም ሰው አረ ቲክታክ አሪፍ ነው ምናምን ገብቷል። ኢትዮጵያ ላይ ስትኖር ደግሞ ሜክ የምታደርግበትን ነገር ነው የምትሯሯጥበት። በዛ ላይ ደግሞ ቤት ነኝ ከልጅ ጋን ያለውት ምናምን ሳይ እንዲ አረ ቲክታክ ላይ ያለው መላ የሚያሳብድ ነው ምናምን ጨዋታ ተጀመረ። እግዚአብሔርን ነው የምልህ፣ ሁለት ቀን ነው ጌም፣ ሁለት ወር ነው የተጫወትኩት። ትደነግጣለህ፣ ብሩ ማለት ነው ያስደነግጣል። እውነት እውነት፣ እግዚአብሔር ምስክሬ ነው። ሁሌ ነው የምናገረው። በሁለት ወር ውስጥ ማለት ነው አንድ አመት ዩቱብ ያልሰራሁትን አልሰጠኝም። እግዚአብሔርን ቁም ነገር ሲሪየስ። ከዛም ግን ዱላ ማለት ሊያነካኩ የሚመጡበት ነገር በጣም ያስደነግጣል። አየውትና ወዲያውኑ እኔ አይመጥነኝም ይቅርታ ማለት እንደዚህ ማለት አንተ አስበዋል፣ አዲስ አበባ ላይ የኖርክ በሌላ ነገር ሲያነካኩት አስበዋል። አረ ፍሬንድ እኔ ለጨዋታ ነው እንጂ እዛው ራሳችሁን ቻሉ፣ ዩቱቤ ላይ ኑ ወሬ ከፈለጋችሁ ዩቱ እዚህ ላይ ደግሞ ጀስት ፈን አድረግበታለሁ ብዬ አቆምኩኝ ማለት ነው፣ እንጂ በጣም አሪፍ ነው። ቲክቶክ በነገራችን ላይ በጣም ካስመሰልክ፣ በጣም በቃ አሪፍ አሪፍ አሪፍ። ብር ነው ያለው ኢትዮጵያ? በቪው ነው የሚከፍለው ወይስ በጌም ብቻ ነው? እንዳደረግሽ ነዋ። ለምሳሌ በኢትዮጵያ ከሆነ እንትንሽ በኢትዮጵያ ብር ይመጣልሻል፣ በዶላር ከሆነ በዶላር ይመጣልሻል። አንቺ በላይፍ ላይ ነው የሚመጣልሽ እንደ በለምን ጊፍት ነው እንጂ ማሪ በላይቭም ባይዘው ካስተካከልሽ በላይቭም አለው ብለዋል። ግን በጊፍት በጣም በቃ ጊፍት ላይ ከሰራሽ አሪፍ ነው የምታገኘው። ሰምታችኋል ጋይስ? ጠዋት ጠዋት ጌብሽ ከተጫወች ምናምን ማታ ማታ ጌብሽ እንጂ ብጮህ ደስ ይለኝ ነበር፣ ግን አይ ይቅርብኝ። በጣም ከብሶ ጋር እና ንቀሻለ የበለጠ እሱን እኮ ነው ምልሽ። አሁን እንደዚህ በነገራችን ላይ ልክ መጥቼ የቲክቶክ ጌም ስጫወት እንደዚህ የሚያውቁ ሰዎች በረፊ ሊያ ተይ እያሉት ነው። ዋይዘው የደረሰው ተይ ረፊ ቅርብሽ ተይ በዚህ ደረጃ ተይ እዛው ዩቲዩብሽ ላይ ምን አለች ብለው ቢመጡ ይሻልሻል። እዚህ ጋር ተወርጂና ሌላ ንግግር ውስጥ ትገቢያለሽ። ያልተቆጣኝ ሰው የለም ብታይ ግን ያው ሚያወርዳስ መሰል ነው። ያነ ካኩሽ ይሞክራሉ ማለት ነው። ባስ መሰል ነው። ለምሳሌ ሆነ የሆነ ጎራውን ለምሳሌ ሎዛ ተቃራኒ ናታ። ከሎዛ ጋር ጀስት ደግሞ ፍሬንድ ልትሆን ትችላለህ። አንተ ፐርሰናሊቲ ከእሷ ጋር ጓደኛ ልትሆን ትችላል። እሷ ደግሞ የራሷ ሀሳብ ሊኖር ይችላል። ከእሷ ጋር ፍሬንድ ሁና አደባባይ ላይ ፐብሊክ ላይ ወጥተ ማውራት አትችልም። በእኛ ቢፕል አስተሳሰብ ዋይናት ለምን ችግር አለ እንዴ? በቃ ጨዋታው እኮ ነው ሶስቱ እኮ ነው ጨዋታው የሚጀመረው እኮ እንደዛ። ዳስ ማሰመን ማሰመን እኔ ከማንም ጋር ጓደኛዬ እኮ ነው ጋር ለዛ እኮ ነው እኔ ማልሰማቸውም ብዬ እንደዛ አይነት ጨዋታ ስጫወት ወደ ሌላ ጌም ጀመሩብኝ። ገባክ? ለምሳሌ እኔ ዳልቻ ፐርሰናል ፍሬንድ ነው። ከዳልቻ ጋር ላይቭ ላይ ገብቼ ወይም ዳልቻ ብዬ ካልኩኝ በቃ ሌላ ነገር ማነው እንትና ጆከር ፍሬንድ ነው። ጆከርን ካናገርኩት ወይም ከጆከር ካጋወረው ሌላ ነገር ይሉባል። ገባክ ቲክቶክ ሮች ማለት ነው የሚከታተሉሽ አዎ በቃ አንዳንድ አሉ አደለ በቃ ይገቡና በቃ እንደ እንደዚህ እያለ እሱ ከሱ ጋር እንደዚ እንደዚ ትኛል እሱን ማካልሽ ከሱ ጋር የሆነ ነገር አላችሁ ምናም በቃ ወደ ሌላ መስመራቸውን ያስቷል። ገባ ስለዚህም አስመሳይ መሆን አለበ ማለት ነው። ቲክቶክ ላይ ስትመጣ አስመሳይ ማንነትን ሪል ማንነትን ይዘ መምጣት አትችልም። አንተ እነሱ የደገፉትን መደገፍ ስትፈልግ ደግሞ ሌላው የማይደግፈው አለ። ስለዚህም ያ ነው እንግዲህ፣ እኔ ላይ የደረሰው ያ ነው በቲክቶክ ሁለት ለመናገት የአሌክስ ጠላት ነሽ? አደለም? ጌታ ወይ ጉአደለውም። እንደ ሶሻል ሚዲያ እናንተ እንደምትሰጡት አሁን እንደምትሉኝ እኔም የራሴን አስተያየት ነው የሰጠሁት። መብቴ ነው አይደለ? እናንተ መብታችሁ አይደለ? እኔ ትናገር ለምን እንድትቃወሙኝ ትፈልጋላችሁ? ሰው የራሱ አቋም መኖር አለበት። እና በማስመሰላሽ ነው ታውቂዋለሽ። መልሱ እንደዛ ካረግሽ ደግሞ አዎ እንደዛ ነው። እነሱ የሚወዱትን አንተ የጠላኸውን ሰው መጥላት አለብህ፣ እነሱ የጠሉትን ሰው መጥላት አለብህ። ለምን ዩቱብ ላይ አብረን ላይ ገብተን ቁጭ ብለን ሰው አናማ? ይቻላል። ዩቱብ ላይ ይቻላል፣ ገስት ከፍቶ ማውራት ይቻላል። ዩቱብ ላይ ገስት አስገብተክ ኦኬ